ሲጀምር እኔ ቢያንስ እኔ ሲጀምር እንዳንቺ ስም እየጠቀስኩ የሆነ ነገር እየጠቆምኩኝ አላወራም። እናንተ ግን በግልጽ በአደባባይ ላይ ነው የምትፈርጁት ቢያንስ አታገናዝቡም። ይሰማታል፣ የሆነ ነገር ይከፋል። አልገባም። ለማንኛውም ለማንኛውም ሲጀምር አንቺንም ለማውራት ብዬ አይደለም የመጣሁት። እኔ እኔ ሲጀምር ማዘረም ፈልጌ ነው የመጣሁት አንቺ ወለሽ ምንጭ ያንቺ እናት እናቴ እግር ስር ወድቃ ይቅርታ ጠይቂ፣ ያልኩት በስተት ነው ትበል። ምን ማለት ነው? በዚህ ልክ ይሰማታል እኮ ሰው ነች። ምንም በቃ ይሆነ ለካ እኔ መጣሁ እሷ ልካ ማንም ይላከኝ እኔማ አይቼው ነው የመጣሁት ማንም ይላከኝ ምንም ይላከኝ ማንም ይላከኝ ምን አገባሽ ጭራሽ ወግነሽ ለእናትሽ እየወራሽ ነው ጭራሽ እዚህ ቆሜ ስለወረርኩሽ ነው በደንብ ነው የምለው በደንብ ነው የምለው አዎ በደንብ አስቀይማታለው አሀ የኔ እናት ስትሆን ምንም አይደለችም ያንቺ እናት ወርቅ የኔ እናት እንትን ሴት የላከው ምናምን ትይኛለሽ እንዴ እናቴ እኮ ነች ለእናቴ ምንም ነገር ከፍላለሁ እንኳን ለእናቴ ለማንም እየከፈልኩ አይደል እንዴ? ነው እኔ ማንም ነኝ ነው ልጅ ቤተሰብ ማለት። እኔ ዛሬ ወደ እናንተ የመጣሁት ትንሽ ደብሮኝ ነው። መደብርም ብቻ አይደለም በጣም ደብሮኝ ነው ወደ እናንተ የመጣሁትና አላችሁ እናንተም ከስር ኮሜንት፣ አንዳንድ የሆነ ኔጌቲቭ ኮሜንት ስፔሻሊ ስለ እናቴ የምጽፉ ሰዎች ሰው ይሳሳታል አይደል ሰው መሳሳቱ አይቀርም ሊያጠፋ ይችላል የሆነ ነገር ሊያደርግ ይችላል ማዘር ደግሞ ባህሪዋን ከኔ በላይ ማንም ጠንቅቆ የሚያውቀ የለም በቃ አጥፍታ የሆነ ነገር በደለች ከዛ በኋላ ያረገችው ነገር ልክ እንዳልሆነ ገባት ተረዳች ሄዳ እግሯ ስር ወድቃ ይቅርታ ጠየቀች አይደል እኔ የእናንተም አይደለም እኔ እናንተ ስለማታውቁት ነገር ማውራታችሁ ምናምን ምንም አልመሰለኝም በጣም የተናደድኩት ስፔሻሊ የባለቤቴ እናት ጋ ሄዳ በቃ ባለቤቴን ምግብ ይዛ ልትጠይቃት ሄዳ ያወሩት ነገር በጣም ነው ያበሳጨኝና ማለት እንደ አንድ ልጅ በጣም ይሰማችኋል፣ በጣም ነው የሚሰማችሁ። ኢቨን ቪዲዮን ደግሞ እንደ ትልቅ የሆነ እንደ ቁም ነገር ፖስት ያደርጉታል። ምን ማለት ነው ይሄ? ምን ማለት ነው? ማለት ንቀት ነው፣ ቤተሰቤን አለማክበር፣ እናቴን አለማክበር፣ እኔን አለማክበር ጨምር ነውና እና ተጠራጠሪያት፣ እናቷ መርዝ አድርጋበት ቢሆን የሆነ ነገር አድርጋ፣ እንዴት በዚህ ልክ ራሱ ያስባሉ? ማለት እንዴት እንደዚህ ይታሰባልስ? ለእኔስ ምንድን ነው ዋስትናይ? ማለት እንዴት ባለቤቴ ሆነ የባለቤቴ እናት እንዴት በዚህ ልክ የወረደ አስተሳሰብ ያስባሉ ምን ማለት ነው በጣም ነው ያበሳጩኝና እንዴ ለእናቴ ያላቸው ንቀት እንደዚህ ነው እንዴ እስክል ድረስ ነው አጥፍታለች ከዚህ በፊት የማይሆን ነገር ከኔ ጋም ስትጣላ ነበረ ትቅርብ አትሆንህም ምናምን እያለች የማይሆን የማይሆን ንግግሮችን ተናግራለች ያ ንግግሯ ደግሞ ተገቢ እንዳልሆነ ከኔ ጋም እንደተጣላች አይታቸዋል። ሚዲያ ላይ ነው አይደል እያያችሁ የነበረው። ምንም ነገር በእናንተ ምንም የተደበቀ የለም። ፊት ለፊት ነው አይደል እያረገን ያለነ። ያ ጥፋት እንደሆነ ባለቤቴም ቤቷ ሄዳ ውሃ እንደረጨችባት፣ እንደደፋችባት፣ አንቋሻ እንዳበረረቻት ምናምን አይተናል። አው ልክ አልሰራችም። በቃ ጥፋተኝነት የጎረቤት ምክር ተመክራ፣ ያልሆነ ያልሆነ ወሬ ተወርቶላት፣ እሷም በራሷ መንገድ ሄዳ ልክ እንዳልሰራች ማዘር ያንን ነገር ተናግራለች። ከዛ አልፎ ተርፎ ደግሞ እግራቸው ስር ወድቃ እርቅን ፈጥራ በቃ በሰላም የሆነ ማንም እንዳይገባ ብለን ይህ ትዳር ውስጥ ማንም ጣልቃ ገብነት እንዳይኖር ካሁን በኋላ እንዲያነ ጭቅጭቅ እንዳይኖር ተባብለን ምናምን ነገሩን ፈታ ነው። ያ ሁሉ ካለፈ በኋላ ጭራሽ ቤታቸው ሄዳ ልጠይቃት ምግብ ይዛ በሄደችላት፣ እንዴ ቺል ቺንሴት ይዮን ይፈራታለሁ፣ ጠራጠራታለሁ፣ ይዛ ይመጣችበት ምግብ ውስጥ የሆነ ነገር ሊኖሩ ይችላል። ተጠራጣሪ ፍሪ ምናምን ምን ማለት ነው? እንደ ሰውኛ እኮ ማለት በቃ የማዘር ጉዳት እኔንም የሚያመኛል። በዚህ ልክ እንዴት ነው እናቴን ዲስሪስፔክት የሚያደርጓት? በዚህ ልክ እንዴት ነው ሊያንቋሽሽዋት የሚችሉት? በጣም ነው የተሰማኝ። ማለት ይሄንን ቪዲዮ ወደ እናንተ ልሰራ ስመጣ እኔ አንዳንድ ከእናንተም ኮሜንት እያነበብኩኝ አንዳንዴ በቃ የሆነ ችላ እያልኩት ማልፈው ነገር አለ። በቃ ጥፋተኛነቷን አምናለች አውቃለች። ያንን ነገር ደግሞ በይቀርታ ታለፈ። ከይቀርታ በላይ ምንም ነገር የለም። ግን የወረደ አስተሳሰብ በዚህ ልክ እኔ ከሷ እናት እንደዚህ አልጠብቅም። በዚህ አይነት እኔ ባለቤቴን ራሱ እንድጠራጠር ነው እያደረገኛለሁ። ማለት በቃ የሆነ በቃ ማዘርን ከሙሉ የሆነ በሙሉ ልባቸው ይቅርታ እንዳላረጉላት የሆነ ጠርጣሪ አሁንም ውስጣቸው እንዳለ የሆነ ታማኝነት እንዴ እኔ ማንም ሲጀምር ቤተሰብ ምናምን የሚባል ነገር በቃ ትዳሪ ውስጥ ጠልቃ እንዲገባ አልፈለግኩም ነበር። ጋቦ አይደል ለሷ ነች ወልዳ እናቴ እንድታረሰኝ ፈልጋለሁ። የኔ እናት እኮ ማረስ ፈልጋለች የኔን የልጅ ልጅ አቅፋ የሆነ ነገር ምናምን ማረግ ፈልጋለች ሁሉ ነገር የሰፈር ወሬውንም የጎረቤት ሀሜቱንም ሁሉን ነገር ችላ፣ በቃ መልካም ነገር ለማድረግ ሞክራለች። ያንን ግን የሚረዳት ነው ያጣችው። ኢቨን አልፎ ተርፎ ቤቷቸው እንኳን ስትሄድ እንዴት አድርገው እንትን እንዳሏት በጣም ነው የተሰማኝ። ማለት በቃ በጣም አዝናለች፣ ከፍቷታል። እሷ ራሱ ማለት በቃ እንዳል የሆነ ነገር እንዳልተፈጠረ አይነት ነገር ነው እሷም ያስመሰለችው፣ ግን ያ ሁሉ ነገር የምታደርገው እሷም ለኔ ስትል ነው ሲጀምር እናቴን ያላከበሩ እኔ እንዴት ነው የሚያከብሩኝ? ለእናቴ ንቀት ያላቸው እንዴት ነው ለእኔ ክብር ሊሰጡኝ የሚችሉት? በዚህ ልክ የወረደ አስተሳሰብ ይኖራቸዋል ብዬ አላምንም ነበረ። እኔ በጣም ነው ያበሳጩኝ፣ በጣም ከምነግራችሁ በላይ እኔ ማለት በቃ ይሄ ባህሪዋ የሆነ ነገሯ ምናምን እሷም ከወለደች በኋላ የሆነ ነገር ምናምን የሆነ በቃ ይስተካከላል። እኔ በእርግጥ አሁን በዚህኛው እንትን ላይ የእሷን ችግር አለየም። እናቷ ግን በዚህ ልክ ለእናቴ ይህን ያህል ጥላቻ ይኖራቸዋል ብዬ አንድም ቀን አስቤ አላቅም። እንዴት ነው ሰው እንዴት ነው ማለት በቃ የሆነ ቤተሰብ ለሆነው ሰው በዚህ ልክ ያስባል ብሎ የሚያስቡት ልጁ እኮ ለእሷም ልጃቸው ነው አይደል ለእናቴም እኮ በቃ ልጇ ነው የልጅ ልጇ ነው ማለት ነው በዚህ ልክ እንዴት የወረደ አስተሳሰብ ያስባሉ እና ቤተሰብ በጣም ነው የተሰማኝ እኔ ምን እንደምል እራሱ ግራ ገብቶኛልና እኔ ማለት ይሄ አለ አይደል ተዳሩስ በየጊዜው የሚፈተን ሰው የሆነ በቃ ትንሽ የሆነ አረፍክኝ ስል የሆነ ነገር የማያጣው የሆነ በቃ እንዴ ብዬ እንደምናግራቸው አላውቅም። እኔ ማዘር ደብሯት፣ በጣም አዝና ተከፍታለች። ስሜታዊ ሆና ነው የሆነ ነገር መናገር ፈልጋ እንኳን ውጣ ነው ዝም ያለችው። እኔ አሁን ሄጄ የሷን እናት የሆነ ነገር ምናምን ብና ብናገር የሆነ ነገር ብል ተናጋሪ ነው የሚሉት እኔ ግን አሁንም ቤተሰብ ምላችሁ እኔ ይሄ ቀጣ እሄድባታለሁ፣ እናገራቸዋለሁ። በዚህ ልክ እናቴን እንዲ እንዲያስቧት አልፈልግም። ነገ እንኳን ልጁ እኮ እኛ ጋ የሆነ ማዘር በቃ እኔ ጋ ይዋል፣ እኔ ጋ ይጫወት፣ ምናምን አብሮኝ ጊዜ ይውሰድ ብል አ ልጃችን አምነን አንሰጥም እንደማለት እኮ ነው። የሆነ መብትነቱ ለራሳቸው ብቻ እያደረጉ ከእናቴ እያሸሹ አይነት ነገር ነው እና በጣም ብልግና ነው። ቤተሰብ ማዘር ላደረገችው ነገር ይቅርታ ጠይቃለች፣ ጥፋቷን አምና ተጸጽታ እንትን ብላለች። ግን በዚህ ልክ ክፋትን የምታስብ በዚህ ልክ ተንኮልን የምታስብ በዚህ ልክ የወረደች አይደለችም። እና በጣም ነው ያስቀየሙኝ። በጣም ስሜታዊ ነው ያደረጉኝ። ወደ እናንተም ስመጣ በጣም ስሜታዊ ሆኜ ነው ይህንን ቪዲዮ እየሰራሁት እና ይህ ብልግና ነው፣ አይጠበቅም፣ በቃ አይደረግም። ያ ሚዲያ ላይ እናንተ እያንዳንዷን ነገር እየተከታተላችሁ ስለሆነ ነው ስሜቴንም ወደ እናንተ አምጥቼ ለመግለጽ እየሞከርኩ ያለሁት እና እውነታውንም እንድታውቁልኝ ስለፈለግኩ ነው። የሆነ ሰዓት የሆነ ነገር አድርጎ ጥሎ ሄደ ምናምን ቢባል እሱ እኮ እንዲ እንዲ እንዲ ምናምን እንዲባል አልፈልግም። በቃ የእናቴን እንትን ችዬ የእነሱን እንትን ችዬ የሆነ ነገር እንትን ችዬ እንዴ ስቃዬን ነው ያሳዩኝ። በቃ ይሄ ነገር ይቁም ተባለ። ይቅርታ ማዘረ ግር ስሮ ደኩኝ እነሱ ግር ስሮ ደኩኝ ይቅርታ ተባብሎ በፍቅር በቃ ቤተሰባችንን በስነ ስርዓት እንያዛል። ያ ሁሉ ነገር ካለፈ በኋላ ዛሬ እናትየው ልጁን ጠብቄ፣ እቺ ሴትዮ እኮ አሁን ምን ይዛ እንደመጣች አናውቅም፣ ምናምን ምን ይዛ ትመጣለች? ምን ማለት ነው? አስባ ክፋትን ተንኮልን አስባ የሆነ ነገር አድርጋ ትመጣለች? ምን አይነት ጭንቅላትስ ቢኖራት ነው? እና በጣም አዝኛለሁ። እና ሄጄ ግን የምሬ ነው የስሜቴን ነው ማወራቸው፣ የተሰማኝን ነገር ቤተሰብ እናንተም እንድታውቁ ነው ቅድሚያ ወደ እናንተ የመጣውትና፣ የተሰማኝን እያንዳንዱን ነገር እኔ በእናትየውን እናገራለሁ እሷን ራሱ እኔ ባለቤቴን ራሱ አስቀይማታለሁ የእውነት ነው የምላችሁ በዚህ ልክ ከእናቷ ጋር ተመሳጥራ በቃ የእኔን ቤተሰብ እንደዚህ በዚህ ልክ ማሰቧ ቤት ውስጥ የሆነ ነገር የሚዶልቱት ነገር ራሱ ይኖራል እኮ ማለት ለእኔም ነገር ምንድነው ጋረንት ያለኝ ምን አይነት ዋስትና ነው ያለኝ ከእንደዚህ አይነት ቤተሰብ ውስጥ በጣም ነው የተከፋሁት በጣም ሰሞኑ ደስታዬን አጣጥሚ የሆነ ነገር ደስ ብሎኝ እንትን ሳለን መልሰው ደግሞ እንደዚህ አይነት ነገር ሲፈጠር በጣም ነው የሚያመውና በጣም ነው የሚያበሳጨው በጣም በጣም በጣም የሚደብር ነገር ነውና ብቻ እስኪ እንሄድና ደግሞ ከነሱ አንደበት ምን እንደሚሉ መስማት ስለምፈልግ አብራችሁ እንድትሆኑ እፈልጋለሁ። ተከተሉኝ ቤተሰብ። እንግዲህ ፀሐይ በጣም አለ። ደርሰናል፣ እየገባን ነው። እስኪ አብራችሁ ኑ የሉም እንደዚህ ቤት። አንዴ ነይ እስኪ። አልገባም ነይ። አልገባም ነይ። አንዴ ፈልጌሽ ነው እኮ። ይሁን አልፈ አልገባም ነይ። አንዴ እኮ ገባኝ። አንዴ አስቀምጪውና መምጣት ትችያለሽ። ተናግሬያለሁ። እንግዲህ የምትመጪው ከሆነ ነይ መሄድ እችላለሁ። ካልሆነ ሲጀምር ለቤተሰብ ክብር የሌላቸው አንዴ ለምን እንትን አትይኝም? ይህን ያለው እንግዲህ ንቃታቸው፣ ቤተሰብ እዚህ ድረስ እንኳን መጥቼ ምን ለማውጣት ምንድን ነው? እዚሁ ጋር ነሽ አይደል እንዴ? ምን ነው? አይ ምን ስትጣሪ ምንድን ነው? በዚህ ልክ ምን ሆናችሁ ነው ማዘር ማዋረድ የፈለጋችሁት? ምን ምን ምን ልክ ተገቢ ቪዲዮ ላይ ምን ብላችሁ ነው ፖስት ያደረጋችሁት? እኔ አይደለሁም ማለት ምን አመጣው ሲጀምር አንቺ የገዛናትሽን አትቆጣጣሪም? እን እንደ አሁን እኔ እንትን አትበይ። እንደ አልገባም የፈለግሽው ኑኝ። እኔም እኮ እናቴ ነች ይሰማኛል። እሺ እንዴት ብታስቡ ነው ምን ተፈጠረ ትይኛለሽ እንዴ አንቺ እናቴ ምግብ ይዛ መታ አራስ ነሽ ያለሽበት ሁኔታ ኢቭን እኔ ላረሰሽ ስትል አይናተሽ አይቻልም ብለው ቤታ መጡሽ አይደል እኔ ስምኛውን አስጨረሽኝ ቤታ መጡሽ አይደል እሺ እሱንም ብላ ተቀብላ ምግብ ይዛ ልጠይቅሽ በመጣሽ እንደዛ እግርሽ ስር ወድቀ ይቅርታ በጠየቀችሽ ጭራሽ እናትየው መርዚ ምናምን ቀላቅላ አንተም ብትል ምናምን ብላችሁ ታወራላችሁ እንዴ ጭራሽ ሚዲያ ላይ እንደዚህ አይነት የወረደ ወሬ ታወራላችሁ በዚህ ልክ እንዴት እናቴን ታስቧታላችሁ? ምን ማለት ነው? እኔ አይደለሁም እንዴ? ምን ማለት ነው? እኔ አይደለሁም ለምንድን ነው የማትናገሪው? እናትሽ ነች አይደል? ምን ሲጀምር የምት የምትማከ የምትማከሩትን የምትዶልቱትን ወሬ ነው እናትሽ ሚዲያ ላይ መታ ያወጣችሁ። እኔ በዚህ ልክ ነው እንዴ እናቴን የምታስቧት? እኔ አንዴ አትንኪኝ እሺ እኔ አትንኪኝ እኔ እንዴት ናኪኝ አልፈለገኝም ሲጀምር እኔ ደስታችን ስኛ የእናቴ እግር ስር ወድቄ ይቅርታ እንድጠይቋት እንደዛ ሆስፒታል በር ላይ አድሬ ለምኜ ይቅርታ አስታርቄያችሁ ደስታዬን አጣጥሜ ሳልጨርስ ጭራሽ እናቴ አንቺ እናቴ በዚህ ልክ ክፉ ነች እንዴ ላንቺ ንገሪኝ ክፉ ነች እንዴ ለአንቺ ነው በምግብ ውስጥ መርዝ ይዛ መታ ምናምን የምትለሽ እንዴ ስለኔስ ምንድነው የምታወሩት ለካ በዚህ ልክ ነው እኔን የምታስቡኝ ማንም ይበል ማንም በቃ አንድ አይነት ናችሁ ሲጀምር ምንም የተለየ ነገር የላችሁም ለቂኛ አትንኪኝ እኔ እንድትነኪኝ እኔ የታለሽ ማዘር አለች ቀሪልኝ የት ነው ያለች ማዘር እንዴ አትነካካ አትነካካ አይደለም እኔ አስቀይማታለሁ እኔም ለገዛ እናቴ ነች ማዘርን አስቀይማታለሁ እሺ ማዘርንም ብትሆን አስቀይማታለሁ ያንች ማዘር ማዘር እናት እናት ማዘር ወርቅ፣ የኔ እናት ምንም አይደለችም። በዚህ ልክ ነው መታስብ ያለሽ። እሺ አሁን እስከ ዛሬም እንደኔ አይነት ሰው ሆኖ ነው የታገሳችሁ። እንደ እንደኔ አይነት ሰው ሆኖ ነው የቻላችሁ። አዩ አራስነትሽንማ በተንኮል ነው እንትን የምትሉት። እኔ ምን አጠፋሁ? እኔ እኮ አላጠፋሽም አይደል? እሺ ታለች። ማዘር ንገሪኝ። መልታረክ የፈለኩትን አደርጋለሁ አንቺ እናቴን በዚህ ልክ ነው እንዴ የምትንቋት? አረ እናንተ የእናንተ ኦኬ ብልግና አይደለም። እኔ እናት ምናም እንዳል ምናምን ነገር ስታደርግ እኔ ተናግሬ ያለው ተናግሬ ያለው ምን የእሱ ቤተሰቦች ምናምን ስትያል ነበር ሚዲያ ላይ። በዚህ ልክ ነው ገና ደስ ብሎን ሳንጨርስ ደስታችን ላይ እንትን ትላላችሁ። እኔ አስቀይማታለሁ፣ በዚህ አስቀይማታለሁ። የኔም የኔም እናት ነሽ፣ ይከፋኛል ለማ ሲጀምር እኔም እኔ ተናግር ያለው ያንቺንም ምንም ነገር አልፈልግም። በዚህ ልክ አንቺ ራስሽ የወረድሽ እንደሆን አይሰለነገር ነው። ሁለተኛ ማለት ነው ለነገር ሲሆንማ ይንቀጠቀጣል ወገባችሁ። ቆይ ምን አርጋችሁ ነው? ምን አርጋ? አትንኪኝ አይደለም። ደስታችሁ ሰው ናችሁ። የኔ ማዘር ላይ የሆነ ነገር እያወራችሁ በህዝብ ዘንድ እናቱ እንዲነች እያስባላችሁ፣ የናንተ ነገር ልተው። ከሷ ጋር ብረሽ ምን ስትይ ነበር? እሷም አለች አይደል? ቢያንስ አይተሻል። ምን በለሽ? ተቆጣሻት? የሆነ ነገር አልሻት? ምን ማለት ነው? ወዲያውኑ ማዘር መጣች። ሲጀምር እናቴ በጣም ተሰምቷታል። በጣም ተሰምቷታል። በጣም ተሰምቷታል። ቤት መታ ስቅስቅ ብላ ነው ያለቀሰችው። መታ ምን እንዳለችን ታውቂያለሽ? ልጄ ሁሉ ነገር የማየው በአንተ ነው። ታበላታለች የሚባለው የእናቴ ሀሳብ ሳይሆን ሲጀምር የኦዲየንስ ሀሳብ ኦኬ አንድ ሰው ደግሞ ከዚህ በፊት መጥፎ ነገር ሲሰራ ከነበረ አይ ምን አርጋችሁ ነው በዚህ ልክ ማታ ይቅርታ ጠይቀቻችኋል እግራችሁ ስር ወድቃ ጥፋተኛ ነኝ ይሄ የጎረቤት እኔን አትጠይቀኝም እኔን ሳይሆን እናቴን ጠይቋት እሺ እኔ አንቺ አይደለሽም ያንቺ እናት እናቴ እግር ስር ወድቃ ይቅርታ ጠይቂ ያልኩት በስህተት ነው ትበል ምን ማለት ነው በዚህ ልክ ይሰማታል እኮ ሰው ነች እሷ ልካ፣ ማንም ይላከኝ። እኔማ አይቼው ነው የመጣሁት። ማንም ይላከኝ፣ ምንም ይላከኝ፣ ምን አገባሽ እንዴ? ማሉ ሴቴ ላከው ነው አሀ። አዎ፣ ምንም አይደለችም ያንቺ እናት። ወርቅ የኔ እናት፣ ለእናቴ ምንም ነገር ከፍላለሁ። እንኳን ለእናቴ ለማንም እየከፈልኩ አይደል? እኔ ማንም ነኝ ነው? ቢያንስ ሲጀምር እንዳንቺ ስም እየጠቀስኩ የሆነ ነገር እየጠቆምኩኝ አላወራም። እናንተ ግን በግልጽ በአደባባይ ላይ ነው የምትፈርጁት። ቢያንስ አታገናዝቡም? ይሰማታል የሆነ ነገር ሲጀምር አንቺንም ለማውራት ብዬ አይደለም የመጣሁት። እኔ እኔ ሲጀምር ማዘርም ፈልጌ የመጣሁት አንቺ ወለሽም አንቺ ወለሽም ትነጫነጫለሽ። ነጭናጫ ማለት ሰው እንዴት ከአንዴ አይታረምም እን